እኔ ምለው ጉሩታን የምትሰድባት ሰዎች ጤነኛ ናችሁ? ግን ያማቸዋል። በል ለምን ደግሞ ትሰድባት? እኔ ስራዋን እየደገፍኩ አይደለም፣ ግን ባልደግፋትም አልሰድባትም፣ እንድትሰደብም አልፈልግም። ለምን በጣም ነው በቃ ማለት ሁሉም ሰው የሚሰራው ስራ ነው። እሷ ላይ ብቻ መጣችሁ መደንፋት የለባችሁ። ለምን ወታ ስለማትናገር ነው? ይሁ ነገር አድርጋችሁኝ ስለማትል ወታ ስሬ እንትን ስለማሰጥ ለምን አትስደቧት። በቃ ስራ ነው እየሰሩ ነው። ግን እኔ ስራቸውን እየደገፍኩ አይደለም፣ ግን በቃ አትሳደቡ። አሰላሙ አለይኩም ወራህመቱላሂ ወበረካቱ እንዲሁም ክርስቲያኖች እንዴት ናችሁ ደህና ናችሁ ላይክ በማድረግ ቪዲዮውን ይጀምሩ እና ማለት ነው ሩታዬን አትስደባት በቃ ልጁ ባለ ትዳር ነው ትዳር አለው ግን በቃ ታዋቂ ለመሆን የመጣው እናንተ ደግሞ አበረታቷት በቃ ከመጣችሁ ሰው ትምጣ ስራ ነው ሌላ አዲስ ነገር እኮ የለም ምንም ነገር የለም እዚህ ጋር ማለት ነው። እና ከአብሪጅ ጋር ልተገባብታም ሊሆን ይችላል ስራ ነው ምናምን በቃ አንድ ሰው ፕራይቬቱን ሚዲያ ላይ አውጥቶ ምናምን እኔ በጣም ነው የሚገርመኝ። የምሬ ነው ምላችሁ እንዴ መቼ ነው የምትነቁት? ግን ለምዶ ልጅቷ ማትፋታት ሁለት አመት ሊሞላ ነው። ይኸው ስድብ ከጀመራችሁ በጣም እየሰደባችኋት ነው። የተወሰኑ ሰዎች ናቸው። እሷም ተናግራለች። በእርግጥ ማለት ግን አትስደቧት፣ በቃ ለምን ስድብ ለምን አስፈለገ? ስራዋን ካልደገፋችሁት ወይም ደግሞ ካስጠላችሁ አትዩ፣ ቪዲዮዋን፣ ቤቷን አትዱ አትዩ ከምሰድቧት ማለት ነው እና ወይም ደግሞ አይታችሁ ዝም በሉ። ግን አንዳንዴ ደግሞ የምትሳደቡ ሰዎች እሷ መሆን አትችሉም። በእርግጥ ሩታ ማለት ጀግና ሴት ናት። ገባችሁ? ሩታ ማለት ለማንም የማትበገረው የእናንተን ስድብ ቦታ የማሰጠው ሴት ናት ማለት ነው። ስለዚህ ብዙም ባትደግሙ፣ አፋችሁን ባታበላሹ፣ ወንጀል ውስጥ ደግሞ ባትገቡ ጥሩ ነው ባይኔ ማለት ነው። እና እኔ ሩታዬ ስቃ ተጫውታ ስለመጣች አብርሽን ደግሞ እንደዚህ ጭርጭር ስላረገችው ደስ ብሎኛል። በቃ አለቀ። እሱ እሱ ብቻ አይደለም የሚሰራው እሷም ትችላለች። ማንኛችሁም የሆነ ቦታውን ካያችሁት፣ ያስተምራችኋል። ሴት ልጅ ስላረገዘች ብቻ አትወጥቅም። ገባችሁ? ቤቴ ነው ብላ መኖርም እንትን አትልም። ትታገላለች። ለምን? ለሕይወቷ ይእኮ ትዳር ማለት ሕይወት ነው። ዝም ብሎ እናንተ ምን ሆናችሁ ነው? ግን የምሬ ነው። ዝም ብሎ የሚለቀቅ ነገር መሰላችሁ እንዴ? አይደለም። አብርሽም ሩታም እየሰሩ ነው። በቃ ስራ። ገባችሁ? ሚዲያ ላይ ማኑ የቤቱን ገመና የሚያወጣው አረባ እናታች ሁነታዎች መቼም አይለያዩም። ልንገራችሁ ስሉ ታናብርሽ መቼም አይለያዩም። የሚለያዩም ሰዎች አይደሉም። ስለዚህ አርፋችሁ ተቀመጡ ማለት